አሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሀምድሊላሂ። ጽናት ተከታታይ ድራማ ይዤላችሁ መጥቼ ያለው በትራ ከመኩ የማቀልብላቸውናል ቢዱሸር ላይክ፣ እንዲሁም ሰብስክራይብ በማድረግ በኮሜንት ሀሳብ አስተያየታችሁን በመስጠት እንድታበረታቱን እንጠይቃለን። ጽናት አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ምክንያቱም ቤቲ አንድነትን ብር ሰታት ከጎዳና ላይ አንስታ እሷን ትዛ ያስገባቻት እና ማለት ነው። አንድነት ደግሞ የነጻነትን ራቁት ፎቶ ፎቶ አንስታ ልካለታለች ለቤቲ። ያን በማስፈራራት ወደ ቤቱ ለመግባት ይችላለች። ቤቲ ማለት ነው። ቤቲ አሁን ፍቅሯን እያጠጣመች ትገኛለች። ጽናት ደግሞ እያለቀቀሰች ትገኛለች ማለት ነው። ኪራ በተራ በተራ ማስለቀስ ጀምሯል ሴቶችን ማለት ነው። ያው ግን ወዱ አደለም እሱም ማለት ነው ለጽናት ብሎ ነው ይሄን ያደረገው። ግን እየቆየ ሲሄድ ግን እንደ ቤቴ እንደሚያፈቅረኝ እንደሌለ እንደሚገባ ይመስለኛል። እኔ ግን ለቤቴ ነው ማዝነው፣ ለጽናት አላዝነው እሷ የነገር ሁላ የምታደርገው ለፍቅሯ ብላ ነው። አንድ ሰው እኮ አይፈልግሽም ብላት ሚን ብላት ሚን ብላት ሚን ብላት በቃ፣ እሷ እሱ ማጣት፣ ከእሱ መለየት አትፈልግም። ስለዚህ እርምጃውን እየወሰደች ነው የምትገኘው እና ማለት ነው ለፍቅር ብሎ ብዙ መስራት የሚከብድ ሰው በጣም ደስ ይለኛል። ግን እንደዛም ሆኖ ከሌሱ መሆን ካልቻልሽ ደግሞ መተው ይሻላል፣ እንደዚህ ድርቅ ብሎ ከመቅራት ማለት ነው። እና ማለት ነው የራስን ይወትምት ማለትም ይቻላል እና የበለጠ እንጂ የባሰ አይገኝምና ማለት ነው። እና ኪራ ደግሞ እንደዚህ በነብሷ ተጫውቶ አልፈለገሽም ማለት እንጃ በጣም ከባድ ነው። ፈጣሪ ይጠብቃችሁ እንደዛ አይነት ፍቅር እና ማለት ነው ጽናትም በጽናትም ላይ ተጫውተዋል በቤቴም ላይ በቃል አደለ ጽናትም እንደ ሰራተኛነቷ መከበር አለባት ያው መጀመሪያ ላይ እሱ ነው መሰለኝ ጠጥቶ መጥቶ እንትን ያላት እና በዛም ላይ ደግሞ እሷም ፊት እየሰጠችው ነው ማለት ነው እንደ ቤት ሰራተኛ ሳይሆን የምታየው እሷ ላይ ከአል አለ ልክ እንደ ፍቅረኛ ምናምን አቀለ ለሱ መቁርቁር እንትን ማለት ይሄ አይሰራም ማለት ምክንያቱም አንቺ ስራሽ እና ስራሽን ብቻ እንትን ማለት ስላለብሽ ሰውነሽ እና በእርግጥ ሊቆረቆረሽ ይችላል፣ ግን በሌላ ነገር ሳታስቢ ለአንድ ሰው ማዘን ከፈለግሽ እሱን ወደ ምን ብለሽ ሳይሆን አለ አይደለ ፍቅረኛ ሚስት፣ ለሚስት ለጮኝነት የተዘጋጀች እያለች ልጅ አንቺ መቅረብሽ በጣም ከባድ ነው። ያችን ተሳሳተ ብለሽ ማለት ነው እና እሱ የዛን ሰዓት እንደዚህ ያለው ያደረገው ሰክሮ በመምጣቱና በእሷ ስለተናደደ ነው ግን አሁን ላይ እየቆየም ቢሆን ገብቶታል ማለት ነው። ምክንያቱም እንደ ቤት የሚወደው ሰው እና የሚያፈቅረው ሰው እንደሌለ ወደ መጨረሻ ላይ ተናግሯል እና ማለት ነው። ጽናትዬ እንግዲህ አይዞሽ ለማለት ነው ማለት ነው። ምክንያቱም እኔ በጣም ነው የሚያናድዱኝ ፍቅረኛ ወይም ባል እያላቸው እያወቁ ልጅ ሚስት እያላቸው እያወቁ የሚገቡ ሴቶች በጣም ነው የሚያናደደው። በጣም በጣም ነው የምጠላቸው። ምክንያቱም አንድ ወንድ አሁን ለምሳሌ እኔ ጋ ቢመጣ ማለት ነው ሚስት ልጅ እንዳለው ወይም ጓደኛ እንዳለው አውቃለሁ፣ ግን ጥያቄ ቢጠይቀኝ ለምንድን ነው ግን የምቀበለው? ለምንድን ነው የምትቀበሉት? ምክንያቱም ከዛ ምናቱ የመጣ ይመስላችኋል? አመኑበት ነው እንጂ ከሷ ምንም አቶ እንዳልሆነ እርግጠኛ ሆናችሁ ማመን አለባቸው። ምክንያቱም ነገ ጠዋት እናንተንም ጥሎ እንደዛ ሊያደርጋችሁ ስለሚችል ማለት ነው። እንደዚህ ነገር እያወቀችው ባትገቡበት ባይንኝ እንደኔ ማለት ነው። ኬራ የሚወድሽ ይመስላል ግን እሱም እንትን አላለውም። ልቡ እንትን እያለ ነው መጀመሪያ ላይ ላስታውሳችሁና ወደ ኋላ ወይ ኔ አሁን የጽናት ባለሆኑ የጽናት የሚስት እርት ነው እያለ እያፈረባት ነበር ማለት ነው። ወደ እርጉዝ ነኝ ስትል የዛም ሳም ማለት ነው። በቃ አግባት ምናምን ምናምን ሲለክ እንት ነው ማለት ነው። ጓደኛው እና ቦታችንን ማወቅ አለብን። የምንንት የምንለውን ሰው እንት ማለት አለብን። ዝም ብለን ገብተን አንድ ሰው ቀረበኝና አውጥቼ ልቤ ልስጥ ማለት ነው። ይሄ ፌር ነው ብዬ አላስብም ማለት ነው። እና ጽናተኝ እንግዲህ ጽናት ንስጥ ቤቲ አቀላ እንዳደፋሽ እፈራለሁ እኔ ማለት ነው። በጣም ነው ቤቲ አሁን እሳት ና እንትን ያለችው ግን እኮ ቤቲ ያው እናንተ እንትን ብላችኋት ነው እንጂ ጥሩ ሰው ሆና ማለት ነው ያው ግን ፍቅሯን ስለቀማችኋት እና አለ አደለ እኔ አለው አለው ስትሉ እኔም እንደዚ አይነት ሰው አይመችኝም እና ማለት ነው። እንትኑ ያለ የምጣደው ያለ እንቅብሮ ተንጣጣ የሚባለው ነገር ማለት ነው እና ማለት ነው አምስት ሙሉ ያፈቀረችው ልጅ እያለች አንቺ አሁን ትናንትና መጥተሽ ቀዳም መጥተሽ ላኪራዬ አዝናለው ላኪራዬ እንትን እላለው ማለቱ። ይሄ እንትን አይለኝም፣ ምክንያቱም አንድ ሰው ስራ ከገባ ስራው ላይ ነው ትኩረት ማድረግ ያለበት ማለት ነው። የፅናት እንትኖች ማለት ነው የፅናት አዝናቂዎች እንዳትቀየሙኝ እዚያ ማለት፣ ምክንያቱም እኔ ስራ ላይ ከገባው ድረስ ስራዬን እንጂ ወደ ሌላ ነገር ምን ወደዛ ወደዚህ እንትን ይለኛል። ምክንያቱም ሌ እቅዴን እስከ ማሳካ ድረስ ማለት ነው። እሱ አሁን ውጭ ሀገር ሄዳለው ትምህርቴን እማራለው ብላ ነው ከንትን የመጣችው ከቤተሰብ ጋር። አሁን ትምህርቷን አልትማርም ለአባቷም ዋጅተዋለች፣ ትምህርቴን የተማርክ ነው ብላ ውጭ ሀገርን ፕሮሰስ ጀመረች። እሱንም ተወችው። አያቸው አይደለ? እንዴት እንቅፋት እንደሚሆን ከአንድ ሰው ጋር እንትን ሪሽንስ ከማይሆን ሰው ጋር መፍጠር። ያን ነገር ሁሉ ባይፈጠር ኑሮ ቢቀር ኖሮ ማለት ነው። ሁሉንም ነገር ታሳካው ነበር። ስለዚህ ከማይሆን ሰው ጋር የሆነ ነገር አትፍጠሩ የምለው በምክንያት ነው። ጭራሽ ሚስት፣ ፍቅረኛ፣ ልጅ ምናምን ካለው ጋር ማለት ነው። እነሱን ብቻ ሳይሆን ሌሎም ሌሎችም አሉ እና እንደዚህ አይነት ነገር ላይ ባትገቡበት ጥሩ ነው። ተፋተው ምን ብለው ቢሆንም እንኳን ማለት ነው ላይመላለሱ አይችላሉ አንዳንዶቹ አንዳንዶቹ ደግሞ ተጣልተው ምን ብለውም ተፋተው ስንታመቅ ቆይተውም ሊመላለሱ ይችላሉ ምክንያቱም ልጅ ከወለዱ በኋላ መለያየቱ ለእንትን ስላልሆነ ማለት ነው ትክክል መስሎ ስላልታያቸው ስለዚህ ተጣልተዋል ተፋተዋል አይዋደዱ ምናምን ብላችሁ እናንተ ሁለተኛ የገባችሁት ብታሽ ብታሽቃብጡም ማለት ነው እነሱ ግን መቼም መቼም መቼ መቼም እንትን አይሉም። ልባቸው መቼም አይረራቅም። ተጋብተው የኖሩ ሰዎችና ልጅ የወለዱ ሰዎች አይደለም ገዛ እንኳን የተደረገ ሰው ፍቅረኛ ሆናችሁ እንኳን ስንት አመት የቆያችሁም ሰው ማለት ነው መቼም ቢሆን ከልብሽ ውስጥ አይወጣም አትወጣም። ስለዚህ ጽናት ማለት ነው በደንብ ማሰብ አለብሽ። መጀመሪያ ቀለበት ላርግልሽ ብሎ ሲንበረከክልሽ በራስሽ ነው ጥለሽ ሄርሽው። የዛን ሰዓት ቀለበቱን ብታረግ እንኳን ይህ ሁሉ ነገር ላይመጣ ይችላል። ኪራ የዛን ሰዓትም ተሰምቶታል ማለት ነው። እና በራሱ እጁ ያጠፋውን ሰው ራሱ ነው መቀጣት ያለበት። ስለዚህ ቤትና ኪራ አሁን በፍቅር ከነፍ ያሉ ነው እና ማለት ነው። ይመቻችሁ እኔ በጣም ነው ደስ ያለኝ ቤቲ መመለሷ። በጣም ነው መወዳት ቤቲ ማለት ነው። ፌን አፍቃሪ የኔ ከልቦ አፍቃሪ ማለት ነው። በጣም ነው መወዳት ይለቪቲ ቤቲ በቃ ኪራን እንትን ካላለች ማለት ነው ይትሉ ወንድሜ የና ጠብስ ይሻለው። እና ማለት ነው እንደዚህ ከልቦ አፍቃሪ ሰው በጣም ነው ደስ የሚለኝ። ከአንጀቷ ማለት ነው። ይህ ሁሉም መስዋዕት የምትከፍለው ለፍቅራቸው ስትል እስከሆነ ድረስ እስከ ጥግ ድረስ መሄድ አለባት ኪራኒሷ እስከምታደርስ ድረስ ማለት ነው እስከምታደርግ ድረስ እና ማለት ነው ወደ ተመልካቾቼ ቪዲዮ ከወደዳችሁ ላይክ እና ሸር ማላጋችሁ እንዳትረሱ፣ አሳባ አስደ አስቀምጡልኝ በቀጣይ ቪዲዮ እስከመለ